በእናትህ ንገር፣ ተባካች። ተረጋጋሽ። አደረጋጋ ስለመረጋጋት አይደለም፣ ተባካች። እንዴት አርገ ጠዋት ላይ በእናት በእግዚአብሔር ጠዋት ላይ ታማ ነበረ። ጠዋት ላይ አንድ ጊዜ ቼክ እያረኳት ነው። ተረጋጋ፣ ደህና ናት በምን ምክንያት ነው ሜሪ እንደዚህ ሆና ታቀልሽ? ከዚህ ይገርም እኔ አላውቅም። አንዲስ እንደነገርኩት እግዚአብሔርን፣ በእናትህ ጠዋት አሟት ነበር። ጠዋት ሆስፒታል ወስደናት ነበር። አልነገርንም ጽግሻ በእግዚአብሔር በቃ

እንዴት አድርገን እንጃ። እናንተ ተረጋጉ መጀመሪያ። እሷንም እየረበሻችዋት ነው። ባካችሁ ተረጋጉ። ስትረበሽ ደግሞ ጭንቀቷ ሲበዛ፣ ህመሟ ይብሳል። ስለዚህ ተረጋጉ። ወደ ሆስፒታል።

እባክህ ወንድም እባክህ፣ ከአንተ የሚጠበቀው መረጋጋትና እሷ እንዳትረበሽ ማድረግ ነው። እሺ? ስለዚህ ተረጋጋ፣ እሺ? እባክህ። እየተነፈሰች ነው፣ ኦክሲጅን እየሰጠናት ነው፣ እየረዳናት ነው። ነገር

ይሄን ያወቃችሁ እንዴት ነው እንደዚህ ያደርጋችሁት? ይሄን ያወቅሽ እንዴት ነው እንደዚህ? የምን ክፉ ንግግር ነው? አንድ ነገር አንድ ነገር ተብሎ አይደል ምን ምንድን ነው ያደረጋችኋት? አንድ ቀን ባልኖር እኔ ኮሽሽ አንድ ቀን ምንም ችግር የለውም። ከዚህ የበለጠ ምንም ነገር አትሆኑም። ግን ምንድን ነው የተፈጠረው? ንገሩኝ። አቅሚሚሳሎች ዝም ብላ ልስጥ አትችልም። አረጋግተኋት ነገር

አሁን የያዝ ነው የሰው ህይወት ነው አይደል? ለዚህ ነው

ጥሩዛሬ እንኳን የያዝነው የሰው ነፍስ ነው ሲወኛ